ቤተ ክርስቲያናችን ህዳር 16ን በዓተ ጾም ወይም ደግሞ ጾመ ነቢያት የሚጀምርበትን ዕለት ታከብራለች። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ መሰረት ሰባት የአዋጅ ወይም የግዴታ አጽዋማት አሉ። እነርሱም አንደኛ ጾመ ነቢያት፣ ሁለተኛ ጾመ ገሃድ፣ ሶስተኛ ጾመ ነነዌ፣ አራተኛ አብይ ጾም፣ አምስተኛ ጾመ ሐዋርያ፣ ስድስተኛ ጾመ ድህነት፣ እንዲሁም ሰባተኛ ፍልሰታ ናቸው። አጽዋማቱ ለምን ሰባት ሆኑ ቢባል፣ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የሱባዔ አጽዋማት ሰባት ናቸው። የአጽዋማቱ ቁጥር ሰባት የሆኑበት ምስጢር ወይም አብይ ጉዳይ የሰው ልጅ የተፈጠረው ከሶስቱ ባህርያተ ነፍስ ከአራቱ ባህርያተ ስጋ ነው። ሰብ ማለት በግዕዝ ቋንቋ ሰው ወይም ሰባት ማለት ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጽዋማትም ሰባት ናቸው። አንድም ጥንተ ጠላታችን በስጋ ቀይሲ ተሰውሮ አዳምንና ሔዋንን ያሳታቸው በተፈጥሩ በሰባት ዓመታቸው መሆኑን ለማመልከት ነው። አሁን የምንጾመው ጾመ ነቢያት ነው። በመጀመሪያ ጌታችን ይወርዳል ይወልዳል እያሉ ነቢያት በትንቢት እየተናገሩ ትንቢት ትንቢቱም ይፈጸም ዘንድ አጥብቀው በመለመን አጥብቀው የጾሙት ጾም ነው። ጾመ ነቢያት ጾመድነት ድነት ይባላል። ጾመ ነቢያት መባሉ ነቢያት ስለ ጾሙት ነው። ጾመ ድነት መባሉ መርገመስጋ መስጋ መርገ መነፍስ ጠፍቶ ድህነት የተገኘበት ስለሆነ ነው። አዳም በፀበለስ ምክንያት ልጅነቱን ጣጥቶ ከገነት ከወጣ በኋላ ዋል ወቱ ካለ ህሌና ዘይን በለብካይ ላይ ለኃጢአቱ፣ እንዴ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በኃጢአቴ ምክንያት አጣሁ እያለ ሲያዝን ጌታ ሐዘኑን አይቶ

ከእርሱ በኋላ የተነሱ ነቢያትን በግዝረታቸው በመስዋየታቸው መዳን የማይቻላቸው ቢሆን ለአዳም በሰጠው ተስፋ ከሰማያት ወርዶ ከድንግል ማርያም ተወልዶ በሕማሙ በሞቱ ያድነን ብለው በየዘመናቸው ግብር ገብተው ቀኑና ይዘው አንስ ኃይለከ ቀኑ ዴከ ብለዋል። ጌታም የተናገረውን የማያስቀር ነውና አምስት ቀን ተኩል ወይም አምስት ሺ አምስት መቶ ዘመን ሲፈጸም ከሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሰውኛውን ኖሮ በሰላሳ ሶስት ዓመቱ በዕለተ ዓርብ በመልዕልተ መስቀል ተሰቅሎ በከበረ ደሞ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ሁሉ አድኗል። በመሆኑም ነቢያ ስለ ጌታ ሰው መሆንና ስለ ሰው መዳን የጾሙትን የጸለዩትን በማዘከር ከበዓለ ልደት አስቀድሞ ያሉትን ስድስት ሳምንታት እንጾማለን። ጾሙ በ16 የሚገባው ሙጻ ጾም በሀያ ዘጠኝ በሚሆንባቸው በዘመነ ማቴዎስ፣ በዘመነ ማርቆስ እና በዘመነ ሉቃስ ነው። በዘመነ ዮሐንስ ግን ሙጻ ጾም ወይም የጾም መውጫ በ28 ስለሚሆን አንድ ቀን አስቀድሞ በ15 ይገባል የሚሉ አባቶች አሉ። መንፈቁ ለኅዳር የሚል አብነት ስለሚገኝና በአራቱም ዘመናት የጾሙ ዕለታት እኩል 43 እንዲሆኑ ነው። የጾሙ ዕለታት እኩል 43 እንዲሆኑ ነው። ሌሎቹ አባቶቹም ጾሙ የሚገባው ሁልጊዜ በ15 ነው ይላሉ። ይህ ሲሆን ግን የጾሙ ጊዜ በዘመነ ዮሐንስ 43፣ በሌሎቹ ዘመናት ግን 44 ዕለት ይሆናል። ነገር ግን አድሎ ለጾም ስለሚል ለጾም ማድላት ይገባልና ከ15 ጀምሮ እንዲጾም ቤተክርስቲያን ታዛለች። ጾመ ነቢያት ወይም የገና ጾም አስቀድሞ ነቢዩ ኢሳይያስ ወናሁ ድንግል ትጸንስ ወተወልድ ወልድ ወተሰምዮ ስሞ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌና ብሎ በኢሳይያስ 14 ምዕራፍ 14 ቁጥር 7 በማለት የተናገረው ትንቤት ነበር። ዳዊትም ይቤ ወይ ወርድ ከመጠል ውስጥ ተጻምሮ ከመነጠብጣብ ዘያን ተጠብጥ በምድር በመዝሙር 72 ቁጥር 6 ላይ በማለት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ በቅዱስ ዑራኤል አማካኝነት ደሙ በምድር ላይ ሁሉ በዓለም ተረጭቶ ዓለሙን እንደሚያድንና ደሙ በነጠበበት ቦታ ሁሉ ቤተክርስቲያን እንደሚተከል ወይም እንደሚታነጽ ትንቢት ተናግሮ ነበር። ነቢዩ ዕንባቆምም እግዚአብሔር ሰ እምቴማን ይመጽእ ፋራ ነው ደብረ ፋራን ወማይ ጉሬ ይሁዳ በማለት አስቀድሞ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለምን እንደሚያድን ተናግሮ ነበር። ፈኑ ብርሃነከ ወጽርቀ ከ እማንቱ ይምራሃን ወይ ሰዳን ደብረ መቅደስ ከ ወውስተ አብያቲ ከ እግዚኦ ብሎ መዝሙረኛው ዳዊት በመዝሙር አርባ ሁለት ቁጥር ሶስት ላይም እንደገን ተናግሮ ነበር። ብርሃን የተባልኪ የብርሃን አምላክ ጌታችንን ላክልን እያለ ትንቢት ሲናገር ነበር። ብርሃን የዕውቀት ያይምሮ የጥሩ ነገር ምሳሌ ነው። እንዲሁም ኑ በብርሃኑ እንመላለስ ተብሎ እንመላለስ ተብሎ በዮሐንስ ወንጌል ምዕራፍ 12 ቁጥር 35 ላይ ተነግሯል። ሰው ኃጢአቴን ይገልጥብኛል በማለት ከብርሃን ይልቅ ጨለማን ይመርጣል ብሎ በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይም ይናገራል። በጥረታት ብርሃን ቢለብሱም ከሱ ውጭ ባዶ እንደሆኑ በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ይናገራል ያስተምረናል። አንዳንድ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በተለይ የገና ጾምና ጾመ ሐዋርያትን በተለምዶ የቄስ ጾም ነው በማለት ለልጆቻቸው ይህንኑ ቃል በአስተምሮ ቀርጸው ያሳድጓቸዋል። የሚገርመው ግን በቤተ ክርስቲያናችን የጳጳስ የመነኩሴ የቄስ የዲያቆን ወዘተ የሚል ጾም የለም። ማንኛውም የኦርቶዶክስ እምነት ተከታይ የሆነ ክርስቲያን ሁሉ ከሰባት ዓመቱ ጀምሮ እስከ ዕለተ ሞቱ ድረስ እንዲጾም ፍትሐ ነገስት ያዝዛል። የሰኔ ጾም ወይም ጾመ ሐዋርያት፣ የገና ጾም ወይም ጾመ ነቢያት፣ የቄስ ነው የጳጳስ ነው የሚል ግን የለም። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለቄስ ለመነኩሴ ብሎ ሳይሆን ለመላው ዓለም የአዳም ዘር በሙሉ ብሎ ነው። አዳም አባታችን እፀ በለስን በበላ ጊዜ ተጸጽቶ ቢጾም ቢጸልይ እንደሚያድነው ቅዱስ ኤፍሬም ቅዱስ ኤፍሬም በውዳሴ ማርያም ያስነብበናል። በቀደ ጊዜ ብሎ ይነግረናል። ስለዚህ በአባታችን አዳም ልመና ወደ ቀደመ ክብራችን ተመልሰናል። ስለዚህ የሰው ዘር በሙሉ በኢየሱስ ክርስቶስ ወደዚህ ዓለም መምጣት ከአውሬው ከዲያብሎስ በስተቀር ህፃን፣ አዋቂ ደስተኛ መሆን አለበት እንጂ ይህን ጾም እኔን አይመለከተኝም የቄስ ጾም ነው የጳጳስ ነው የሚባለው አፈ ታሪክ ሐሰት መሆኑን የሰይጣን ማሰሳቻ ዘዴ እንደሆነ እያንዳንዳችን ሕዝበ ክርስቲያን ማወቅ አለብን። ለምሳሌ ይህን የምንል ሰዎች በሰኔ ጾም እና በገና ጾም ጥሉላት ምግብን ማለትም ቅቤ፣ እንቁላል፣ ስጋ የመሳሰሉትን የምንመገብ ከሆነ አረብረቡን፣ ፍልሰታን፣ አብይ ጾምንና ሰባቱ አጿማትን እንደ ሻርን ይቆጠራል። ምክንያቱም የሰባቱ አጿማት እኩል ናቸው። እኩል ስለሆኑ ነው በአዋጅ የጸደቁት። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኅነት ቤዛዊተ ኩሉ ዓለም ሰዓሊተ ምሕረት የዓለም መድኃኒት እመቤታችን ክብር ምስጋና ይግባት፣ አሜን።